ፕሌትሌት የበለጸገ ፕላዝማ ፖትዌድራክ ፖያዝማ ለይዲ የፕርፕ መርፌዎች ለየዲ ይሠራሉ? ፕሌትሌት የበለጸገ ፕላዝማ ፕርፕ መርፌ ኤዲትን ማከም ይችላል። ለየድ የፕርፕ ስኬት መጠን ስንት ነው? ለየድ የስኬት መጠን የሚወሰነው በግለሰብ ምክንያት ነው። ነገር ግን፣ የኤድ አጠቃላይ የፕርፕ ስኬት መጠን ከ70-90 በመቶ መካከል ነው። ለኤድ ተስማሚ ለሆኑ ፕሌትሌት-ሪች ፕላዝማ ፕርፕ መርፌዎች ከመለስተኛ እስከ መካከለኛ ኤድ ያላቸው ወንዶች፣ ቫስኩሎጄኒክ ኤድ ያላቸው ወንዶች፣ የመልሶ ማቋቋም አማራጮች የሚፈልጉ ወንዶች፣ የነርቭ ጉዳት ከደረሰባቸው በኋላ ኤድ ያላቸው ወንዶች፣ የፔይሮኒ በሽታ ያለባቸው ወንዶች። ለፕርፕ ኤድ ተስማሚ እጩዎች አይደሉም፦ ከነርቭ ጋር የተያያዘ ከባድ ኤድ ንቁ ኢንፌክሽኖች፣ የደም በሽታዎች፣ ያልታከመ የስነልቦና ኤድ፣ የቅርብ ጊዜ ከባድ የዳሌ የወንድ ብልት ቀዶ ጥገና፣ ከቁጥጥር ውጭ የሆነ ከባድ የስኳር በሽታ። ፕረፕ ለኤድ ቋሚ ፈውስ ነው? የለም፣ በሽተኛው በሐኪማቸው በሚመራው መሠረት ተጨማሪ የፕረፕ መርፌዎች ሊፈልጉ ይችላሉ። በኢትዮጵያ የፕረፕ ዋጋ ስንት ነው? ለህክምና ክፍለ ጊዜ የፕርፕ ዋጋ ከ54,000 እስከ 135,000 የኢትዮጵያ ብር ሊደርስ ይችላል። በኢትዮጵያ ፕርፕ ለኤድ የት ማግኘት ይቻላል? ለኤድ ፕርፕ ህክምና በኢትዮጵያ በስፋት አይገኝም። አማራጭ ህክምና የሚሰጡት በአዲስ አበባ የሚገኙ ሆስፒታሎች ብቻ ናቸው። ሌሎች የኤዲ ህክምናዎች የማይሰሩ ከሆነ እንደ ህንድ ለመሳሰሉት ለኤዲ የባህር ማዶ ህክምና ለማግኘት የእኛን የኡሮሎጂ ባለሙያ ያነጋግሩ። ቴሪቴና ዋይክ ሴር ኮሜን ለበለጠ አስደሳች ቪዲዮዎች የዩትዩብ ቻናላችንን ይመዝገቡ።